ከዚያ በኋላ ተጠመቀ። ብቻ አይደለም መብልም በልቶ በረታ ይላል። ከዚያ እንግዲህ ደማስቆ ውስጥ እናየዋለን ማለት ነው። እንደዚህ ባለ ዝቅታ፣ እንደዚህ ባለ ውርደት፣ ሁሉን ነገር መቃብር ውስጥ የከተተው ይህ ሰው በደማስቆ በምን ሁኔታ አየ ነው የሚለውን ከቁጥር 19 ጀምሮ ያስነብበናል። በደማስቆም ካሉ ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። የሰሙትም ሁሉ ተገረሙ፣ እና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? አሉ። ሳውል ግን እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር ይለናል። እግዚአብሔር ይመስገን። በደማስቆ ደቀ መዛሙርት ስለመኖራቸው እዚህ ስፍራ ላይ እናነባለን። ደቀ መዛሙርት የሚል ቃል ካገኘን በጌታ በኢየሱስ የሚያምኑ በክብር ያለው መምህር የጌታ የኢየሱስ ተከታዮች በመንፈስ ቅዱስ አማካኝነት የእርሱ ቋሚ ተማሪዎች እንደሆኑ እንረዳለን። ሳውል አዲሱ ደቀ መዝሙር ልበለው ከደማስቆ ደቀ መዛሙርት ጋር ጥቂት ቀን ኖረ። ስለዚህ ህብረት፣ የመጀመሪያው ነገር ነው ማለት ነው። ኢየሩሳሌምም ላይ እንደተረዳ ነው። በኢየሩሳሌም ጉባኤ ላይ ጌታ የሚድኑትን ዕለት ዕለት ጨምር ነበር ነው። አንድ ሰው ካመነ ከተጠመቀ በኋላ ቀጥሎ የሚጠብቀው ነገር ከቅዱሳን ጋር ህብረት ማድረግ ነው። በሌላ ስፍራ ላይ ብዙ ጸጋ የነበራቸው ሰዎች፣ ብዙ የእግዚአብሔር ቃል እውቀት ያላቸው ሰዎች፣ በግል ልምምዳቸውም ከጌታ ጋር በጣም ከፍ ባለ መንፈሳዊ ሁኔታ ያለፉ ሰዎች፣ ከእኛም የሚሻሉ ሰዎች ሊመጡ እኮ ይችላሉ ይሄንን የሚያህል ጌታ ለእኔ የተመረጠ ዕቃ ነው ያለው ሳውል ታላቅ ራእይ የሰማይ ራእይን ያየ ሰው እራሱ ጌታ ብቻውን ያስተማረው ብቻውን የመሰከረለት የነገረው የለወጠው ሰው የሾመው ሰው ተሹሟል እኮ ሁሉን ነገር ጨርሷል ግን ጌታ ምንድነው ያለው ወደ ከተማ ግባና የምታደርገውን ይነግረዋል ብሎ ሪፈር ያደረገው ወደ ቅሬታዎች ወደ ነዛ ምስኪን ደቀ መዛሙርት ነው፣ ወደ ሚያሳድዳቸው ሰዎች ነው። ከነሱ እግር ስር ቁጭ ማለት ነበረበት። ስለዚህ ከነሱ ጋር ጥቂት ቀን ኖረ ይላል። ስለዚህ ከየት የምንምጣ በምንም አይነት ደረጃ የነበርን ሰዎች እንሁን ያ እግዚአብሔር በእኛ ሕይወት ውስጥ የሰራው እና እግዚአብሔር በረጅሙ በእኛ ሕይወት ሊፈጽመው ያቀደው ነገር ስላለው በእኛ ውስጥ የተጠራቀመ ከእኛ ያልሆነ ነገር ግን ከጌታ የሆነ ከፍ ያለ ነገር ሊኖረን ይችላል። ነገር ግን በጌታ በኢየሱስ ስም ወደ ተሰበሰቡ ዛሬም ያረገውና በእግዚአብሔር ቀኝ ያለው የእሱ የመምህሩ ደቀ መዛሙርት ወደ ሆኑት ቅዱሳን ሲመጣ ግን ጥቂት ቀን ያስፈልጋል። አዲሱን የአገልግሎት ሕይወት ውስጥ ለመግባት ወደሚቀጥለው የአገልግሎት ምዕራፍ ለመሸጋገር ጥቂት ቀን ያስፈልጋል። ጊዜ መስጠት ያስፈልጋል። ከቅዱሳን መስማት አለብን። በመጽሐፍ ቅዱስ ጥናት፣ በጸሎት ክፍለ ጊዜ፣ በመሳሰሉት ነገሮች ጊዜ መውሰድ አለብን እና ጥቂት ቀን ከኖረና ስፍራውን ከያዘ መጀመሪያ ራሱን ከሚያሳድዳቸው ደቀ መዛሙርት ጋር ከቆጠረ በኋላ ሰው ሁሉ አወቀሁን ጥምቀት ማለት እንዲህ ነው። ተጠምቋል ይሄ ሰው፣ አስቡ። ስለዚህ አንደኛ የደማስቆ ክርስቲያኖች ደቀ መዛሙርት አምነውታል፣ በቃ ተቀብሯል። ውጫዊ ምስክርነት አላቸው። ውጭ ያለው የአይሁዱ ዓለምም ተስፋ ቆርጧል፣ በቃ ይሄ ሰው አማኝ ሆኗል፣ የክርስቶስ ሆኗል፣ የሚያሳድዳቸውን ተቀላቅሏል ብሎ እኮ ታውቋል። ልክ በዚህ ደረጃ ሳውል የጌታ መሆኑን በሚያምኑትም በማያምኑትም መካከል ግልጽ ከሆነ ወዲያ ከዛ ወዲያ ነው አገልግሎት የሚመጣ። መገለጥ አለብን፣ በተጨባጭ ምስክርነቶች ከጉባኤ ጋር ከቤተ ክርስቲያን ከአንድ አጥቢያ ጉባኤ ጋር መጀመሪያ በግል ሕይወታችን ተለውጠን ተገልጠን ስናበቃ እኛ የተገለጥንበትን ነገር ይዘን ደግሞ እንወጣለን። ለአገልግሎት የሚወጣው ከዚህ በኋላ ከዚህ በኋላ፣ ጳውሎስን ተመልከቱት። ቁጥር ሀያ ላይ ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ ይላል። ያችን ጥቂት ቀን ካሳለፈ በኋላ ጊዜው ሲደርስ ደግሞ አላባከነም። ቸኩሎ መድረክ ላይ አልወጣም፣ ለምስክርነት አልወጣም። በራሱ ላይ ያለውን ስራ መጨረስ ነበረበት። ከቅዱሳን ጋር ራሱን አይደንቲፋይ አድርጓል፣ ራሱን ገልጧል። ከነሱ የሚያስፈልገውን ምክርም ትምህርትም አገልግሎትም ተቀብለዋል። አሁን ጊዜው ደረሰ፣ መመስከር ያለበት ጊዜ ደረሰ። መመስከር ያለበት ጊዜ ደግሞ ሲደርስ ጊዜውን አላባከንም፣ ወዲያው ነው ሚለው። ሰማያዊ እውቅና ያለው ሰው ከምድር እውቅና አይፈልግም። ከቤተ ክርስቲያን አሰማሩኝ ብሎ ደጅ አይጠናም። ከቤተ ክርስቲያን አገልጋዮች የማገለግልበት መንገድ አዘጋጁልኝ እያለ ደጅ አይጠናም። ያሰማራውን ያውቃል። ስለዚህ ጊዜው ሲደርስ ወዲያው እያችሁት፣ ወዲያውኑ ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። አገላለጹ ራሱ በምኩራቦቹ የሚታወቁና አንድ ምኩራብ እንዳልሆነ ያሳያል። ከተማ ውስጥ ብዙ ምኩራብ ነው ያለው እና እነዛ ምኩራቦች ደግሞ ይታወቃሉ፣ ደብዳቤውን ሊያደርስባቸው በነበሩት ምኩራቦች ምክንያቱም ምዕራፍ ዘጠኝ ቁጥር አንድ ላይ ወደ ደማስቆ ላሉት ምኩራቦች ነው ደብዳቤ ይዞ ይሄደ ወደ በነዛ ምኩራቦች በቃ አጥፏቸው ምናምን የሚል ደብዳቤ ነበር። በነዛ ምኩራቦች እንዲያውም በምን ምክንያት ቢባል እነዚህ ክርስቲያኖች ይያዙ፣ ይታሰሩ፣ ወደ ኢየሩሳሌም እንውሰዳቸው፣ ይገደሉ የሚለው በምን ምክንያት ነው ቢባል ራሱን የእግዚአብሔር ልጅ ያደረገውን ያንን ናዝራዊ ይከተላሉ። የእግዚአብሔር ልጅ ነኝ ብሎ የተሳደበውን ነው፣ አይደል መነሻው እኮ ይሄ። ደብዳቤው እንደዛ ነበር የሚነበበው። አሁን ግን በነፃው ምኩራቦች የእግዚአብሔር ልጅነቱ በሚገፋበት በሚሰደድበት እና የእግዚአብሔር ልጅነቱን የሚቃወም ሥራ ሊሰራበት በነበረው በነዛው ምኩራቦች ላይ አይሁዳዊው ወጣት ጎበዝ ሳውል ኢየሱስ ክርስቶስ አለ፣ የእግዚአብሔር ልጅ ነዋል። ድንገት በሚገርም ሁኔታ የመጨረሻውንና ትልቁን ምስክርነት ሰጠ። አይገርምም? በሐዋርያት ሥራ በስብከት ደረጃ በምስክርነት ደረጃ በመድረክ ደረጃ ኢየሱስ የእግዚአብሔር ልጅ ነው ተብሎ ሲሰበክ ይሄ የመጀመሪያው ነው። በሐዋርያ ሥራ መጽሐፍ ውስጥ ክርስቲያኖች ኢየሱስ የእግዚአብሔር ልጅ እንደሆነ ማመናቸው ነው ክርስቲያን የሚያደርጋቸው። ስለዚህ ሁሉም ያውቃሉ፣ ሁሉም ያምናሉ፣ ምንም ጥያቄ የለውም። ኢየሱስ እርሱ ክርስቶስ እግዚአብሔር ልጅ እንደሆነ መጀመሪያ ምድር ላይ ያለ ገና ማለት ነው፣ የተናገረው ማን ነው ቢባል ጴጥሮስ ነው። የዮና ልጅ ስምዖን ይታወቃል። ማቴዎስ ምዕራፍ 16 ዮሐንስ ምዕራፍ 6 ላይም ኢየሱስ እርሱ ክርስቶስ እግዚአብሔር ልጅ መሆኑ መስክሯል። ግን ጴጥሮስ በበዓል 50 ሲሰብክ ኢየሱስን ያቀረበው እናንተ ሰቅላችሁ የገደላችሁትን ኢየሱስን አለ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ነው ያለው። እንደ ጌትነቱ እንደ ክርስቶስነቱ ነው የሰበከው። ከዛ ምዕራፍ አምስት ላይ ደግሞ ስንደርስ ኢየሱስን እንዴት ነው ያስተዋወቀው ያልን እንደሆነ በእግዚአብሔር ቀኝ የተቀመጠ የሁሉም ነገር ራስ አድርጎ ነው ያቀረበው። ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ለምን ሲባል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ይላል ሐዋርያ ሥራ ምዕራፍ 5 ቁጥር 31 ላይ። ስለዚህ ጴጥሮስ ኢየሱስን ሲያስተዋውቅ የነበረው ለአይሁድ ሊገለጥ እንደሚገባው እንደዛው አውዱን በጠበቀ መንገድ ነው ይመጣ ዘንድ የነበረው እነሱ ያልተቀበሉት መሲሕ እንደሆነ እግዚአብሔር ደግሞ ጌታ እንዳደረገው በቀኙ በማስቀመጡ ከዛ የኃጢአት ስርየትን የሚያገኙት ደግሞ በእርሱ በኩል እንደሆነ እርሱ የፍጥረት ዓለሙ ራስ እንደሆነ፣ እንደዚህ ነው። ከአይሁድ አኳያ አውዱን ጠብቆ በሰውነት ክብሩ በሰውነት ክብሩ ማለት ከሙታን ተነስቶ በእግዚአብሔር ቀኝ ተቀምጦ ባለበት የሰውነት ክብሩ ነው ጴጥሮስ ሲመሰክር ነበር። ከዛ ትንሽ አውዱ ሰፋ ይላል። ከእስራኤል ድንበር ውጭ ባለበት ገጽታው ደግሞ የሰማንበት ስፍራ ካለ እስጢፋኖስ ባየው ራእይ ውስጥ ነው። እስጢፋኖስ ራእዩን ሲያይ ሰማይ ተከፈተ እና ምንድን ነው ያለው የሰው ልጅ በእግዚአብሔር ቀኝ ቆሞ አየዋለሁ አለ። እንደ ሰው ልጅነቱ ገልጾታል። የሰው ልጅ የሚለው ቃል የበለጠ ሰፋ የሚለው እንዴት ነው? የሚያምነውንም የማያምነውንም ዓለም የሚመለከት የክርስቶስ ክብር ነው። ግዛት፣ መንግሥት የተሰጡት ሁሉን የሚገዛ ታላቅ ማንነት ነው። በተለይ በወደፊቱ በሺው ዘመን ፍጥረተ ዓለምን በሙሉ የሚያስተዳድረውን ማንነቱን የሚያሳይ ነው። ዝርዝር ውስጥ አልገባም፣ ከዚህም በፊት ተምረነዋል። ስለዚህ ደረጃ በደረጃ ከፍ እያደረገው መጣ። ለእስራኤል ያለውን ከፍ ያለ ማንነት፣ እንዲሁም ለመላው ዓለም ያለውን ከፍ ያለ ማንነት ግን እስካሁን ድረስ በሰውነት ክብሩ አሁን አሳዳጅ የነበረውን ሰው የማይጠበቀውን ፈጽሞ እንኳን ይሄንን እንኳን የእግዚአብሔር ልጅ ነው ብሎ ሊያምን ቀርቶ፣ ከዛ አነስ ያሉትን የቅድሞቹን እንደ ጌትነቱ፣ እንደ ክርስቶስነቱ፣ እንደ ሰው ልጅነቱ እንኳን ሊያምን የማይችለውን ይሄን ሰው የእግዚአብሔር ልጅ ነው ሲባል ስድብ ነው ሊል የሚችለውን ይሄንኑ ሰው ራሱን እግዚአብሔር ኮግሩም ነው። ራሱን የት ሌላ ቦታ ደማስቆ አደባባይ ላይ አይደለም፣ ወይም በክርስቲያኖቹ ጉባኤ ላይ አይደለም። በዚያው በምኵራብ መድረክ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ እንዲመሰክር እንዲሰብክ አደረገ። የስብከት ርዕስ ሆነ። ኢየሱስ የእግዚአብሔር ልጅ እንደሆነ ከዛ በፊት ይታመን ነበረ በአማኞች መካከል መገለጥ ሆኖ ቆይቷል። አዎ አንዱ ትምህርታቸው ነው። ኢየሱስ በአምላክነቱ በእግዚአብሔር ልጅነቱ ይታመናል፣ ይታወቃል። አሁን ግን ተሰበከ። በወንጌል መድረክ ላይ በእግዚአብሔር ልጅነቱ በዘመነ ሐዋርያት ሲሰበክ ለመጀመሪያ ጊዜ የተሰበከው ጠርሴሱ ሳውል ነው ጉዳዩን እግዚአብሔር ስለ ኢየሱስ የእግዚአብሔር ልጅነት ዝርዝርና ጥልቅ የሆነ ሐሳብን በስፋት ያስቀመጠው በነገራችን ላይ በወንጌላዊው በዮሐንስ በኩል ነው ዮሐንስ ልብ ውስጥ ነው ያለው ይሄ ነገረ መለኮት የሚባለው ነገር እሱ በኋላ በመጽሐፍ እንዲጽፈው ያደርገዋል በወንጌልም በመልእክታት ቆይቶ የሚጻፍ ነገር ነው ግን በስብከት መድረክ ላይ ከእስራኤል ድንበር እስከ አሕዛብ ዓለም ድረስ የሚሰበክ በዚች ዓለም ላይ በወንጌል የሚተዋወቅ የእግዚአብሔር ልጅ ሆኖ በሳውል አንደበት ሲመሰከርለት እናያለን ማለት ነው። ክብር ለጌታ ይሁን። እንግዲህ ወገኖቼ እንደዚህ ከፍ ከፍ እናደርገው። በተናቀባቸው ስፍራዎች አንዳንድ ቦታ እንዴት ነው ስሙ ሲጠራ አይወዱም የምንላቸው ሰዎች ሊሆኑ ይችላል። ስለ ኢየሱስ የምንናገረውን ኦ፣ ይሄማ በእነሱ መካከል ትንሽ ማንሳት ይከብዳል የሚባሉ ርዕሶች አሉ። ስንለወጥ ይገርማቸዋል። ጥቂት ግን ከጌታ ጋር ስንሰጥ፣ ከቅዱሳን ደቀ መዛሙርት ጋር ጊዜ ስናሳልፍ፣ ቅርፊቱ ከወደቀ፣ አሮጌ ማንነት ከተቀበረ እና ጊዜ ከሰጠን በመንፈስ ቅዱስ ኃይል ከተሞላን ሁኔታዎችን አናገናዘብም። መኩራብን ቢሆን ኢየሱስ የእግዚአብሔር ልጅ ነው እንላለን። መድረክ አይወስነው ነው። የትም ቦታ የክርስቶስ እውነተኛ ምስክር ካየኑ፣ ከገባን ነገር ጋር ነው ራሳችንን ማያያዝ ያለብን ማለት ነው። ጌታ ይርዳል። እና የሰሙት በጣም ነው የተገረሙት። ያው እዚህ ስፍራ ላይ እንደምናነበው መረጃው ለካ አለ ማለት በኢየሩሳሌምን በኢየሩሳሌም እያለ ይህንን ስም የሚጠሩትን ያጠፋ ሰው እንደሆነ ይታወቃል። አሁን የመጣው ደግሞ ለካ ለምን እንደሆነ ይታወቃል። ለምን እንደመጣ ተናገሩ። ስለዚህ ታስረው ወደ ካህናት አለቆች እንዲወስዳቸው ወደዚህ አልመጣምን አሉ፣ ነው የሚለው እንዴት ተለወጠ ብለው አይሁዳውያኑ ጠቅላላ የሳውልን ጉዳይ የሰማ ሰው በሙሉ የወቅቱ አጀንዳ ሆነ እንደዚህ ጥያቄ መፍጠር አለብን ማለት ነው እንዲህ ቀድሞ የምናውቀው እንዴት ነበረ ይሄ ሰው ቀድሞ እሷን የምናውቃት እንዴት ነበረ ይላሉ ሰዎች በድፍረት ተለውጠን በድፍረት ከሕይወታችንን ከለወጠው ከእርሱ ጋር ራሳችንን ቆጥረን በሙሉ አፋችን በታላቅ ደስታ ስለዚህ ስም ስናወራ ሊገርማቸው ይችላል። ሰዎች ይገረማቸው፣ የሚወዱንም የሚጠሉንም ውጤት ነው። ይሄ ራሱ ሰው ሲበራለት እንደዚህ ነው። ጥያቄ ውስጥ ሊገባ ይችላል። በእኛ ዕውር ነው የተወለደው ሰው አይኑ ሲበራ የሚያውቁት ሁሉ በእርሱ አልተወያዩ። ኧረ፣ እሱ ነው! አይ፣ አይደለም እሱ ነው፣ አይደለም፣ እሱን ይመስላል እንጂ እሱ አይደለም። ሌሎቹ ደግሞ አይ፣ እሱ ነው። ከዛ በኋላ እሱ መጣ፣ ራሱ የሚከራከሩት ጋር መጣ። ምን አላቸው? እኔ ነኝ አላቸው። አያችሁ፣ በቃ እኛ ሰዎች ከተወያዩ በእኛ ዙሪያ፣ ሄደን እኔ ነኝ ማለት ነው። የእግዚአብሔር ልጅ ብለህ ሰብከሃል እንዴ? አንተ ከዛ ከሊቀ ካህናቱ የመጣው አንተ አይደለህም እንዴ? እንዴት ነው ነገሩ? እንዴት ልትለወጥ ቻልክ? ምናምን የሚል ግርግር ከመጣ አው እኔ ነኝ፣ እኔ የክርስቶስ ሆኛለሁ፣ በክርስቶስ ሕይወቴ ተለውጠዋል። ለእናንተም ለእኔም የሚረባው በክብር ያለው ኢየሱስ ነው፣ ስለ ኃጢአታችን የሞተው፣ ስለ ጽድቃችን የተነሳው የሚል የታመነ ቁርጥ ያለ ግልጽ የሆነ ምስክርነት ሊኖረን ይገባል እንጂ ይሄ ማድበስበስ እና መሸፋፈን መሸሽ የመለወጥ ምልክት አይደለም። የፍርሃት ነው፣ የሥጋ ነው። እግዚአብሔር ይርዳል። ቀጥሎ፣ ስለዚህ ምን ይለናል? ሳውል ግን እየበረታ ሄደ ይላል። ወሬ ያለ እሱ ግን እየበረታ ሄደ። በደማስቆ ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። ስለዚህ ምን ተፈጠረ ማለት ነው? ጥያቄ ተፈጥሯል ማለት ነው። ግን ጥያቄ መፈጠር ብቻ አይደለም ጥያቄ አለን የሚሉት ሰዎች መልስም አለን ይላሉ ማለት ነው ኢየሱስ እርሱ ክርስቶስ ነው የእግዚአብሔር ልጅ ነው እያለ ነው በተለይ አሁን እዚህ ጋር ለአይሁድ ክርስቶስ ነው የሚለው ላይ ደግሞ ያተኩራል ቁጥር ሃያ ሁለት ላይ ይህ ክርስቶስ እንደሆነ ነው የሚለው ስለዚህ ይጠበቅ የነበረው ክርስቶስ ያ ኢየሩሳሌም የሰቀል ነው። ኢየሱስ ነው እሱ በመንገድ የታየኝ ነው። በክብር ነው ያለው። ያህዌ በቀኙ አስቀምጦታል። የብሉይ ኪዳን መጻሕፍት የመሰከሩለት ከሙሴ ጀምሮ ኤልያስና ኤልሳ፣ ኢሳያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሌሎቹም ደቂቅ ነቢያት የመሰከሩለት ያ አባቶቻችን ሲጠብቁት የነበረው መሲህ እኛም ተስፋ የምናደርገው ይህ የተሰቀለው ኢየሱስ ነው። ሞቶ አልቀረም፣ በክብር ተነስቶ በእግዚአብሔር ቀኝ አለ ይላቸዋል። እነሱስ ምን ይላሉ? አይ አይደለም ብለው እንግዲህ የራሳቸውን ሊሞክሩ ይችላሉ ማለት ነው። አንዳንድ ነገር ይህንን ለማፍረስ ግን ምን ይለናል እዚህ ስፍራ ስፍራ ላይ አስረድቶ ይላል ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር ይላል። እንደዚህ ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ምን ይላል? እንዲህ ያሉትን አፋቸውን መዝጋት ይገባል አደል? የሚለው ቲቶ ላይ ያለ አግባ። በክርስቶስ ላይ ያልሆነ ነገር የሚናገሩትን ከዛው ራሳቸው ከያዙት መጽሐፍ ውስጥ እያወጡ ቃሉን እየጠቀሱ ቅዱሱን መጽሐፍ ከፍ እያደረጉ መልስ ማሳጣት በቃ እንደዛ ነው የሚያስፈልገው። አገልግሎት ማለት ይሄ ነው። የጳውሎስ አገልግሎት አደገ፣ ከሰባኪነት ወደ አስተማሪነት ገሰገሰ። ይሰብካል፣ ጥያቄ ሲመጣ ይመልሳል፣ መልስ ሲመጣ መልስ ያሳጣል። ጌታ ይርዳል። በሁሉም መንገድ እንደዚህ የሆነ ነው መገለጥ ያለብን። አሁን ከዚህ በኋላ ቁጥር 23 ላይ ብዙ ቀን ሲሞላ አይሁድ ሊገድሉት ተማከሩ ይላል ያው እንግዲህ መልስ ሲያጡ ምን ያገኛሉ ያው ድንጋይ አያጡ በድንጋይ ነው አይደል እነሱ የሚወግሩት በአፋቸው ላይ መልስ ሲያጡ በእጃቸው ላይ ድንጋይ ይመጣላቸዋል ወደዛ ነው ለዞር የሚሉት ስለዚህ ሊገሉት ተማከሩ ይላል እዚህ ስፍራ ላይ ይሄ ከመሆኑ በፊት ግን ሐዋርያው የበለጠ መሰራት ስለነበረበት በእግዚአብሔር ፈቃድና በእግዚአብሔር ሐሳብ መሰረት የበለጠ የተመረጠ ዕቃ ሆኖ መውጣት ስለነበረበት እግዚአብሔር ፈልጋለሁ ያለው ነው የሚመስለው ብቻውን ሊያገኘው ፈለገ። ስለዚህ እዚህ ጋር አንድ ቃል አለን፣ ብዙ ቀን ሲሞላ የሚል ቃል አለን። ይሄ ብዙ ቀን የተባለው ምን ያህል ጊዜ ነው? በዚህ ብዙ ቀን ውስጥ ምን ሆነ? እንግዲህ እዚህ ጋር የተዘረዘረ ነገር ባናገኝም፣ ገላትያ መልእክት ላይ ሄደን ስናነብ በዚህ መሃል ከደማስቆ ፈቀቅ ብሎ ወጣ ያለ ይመስላል። ገላትያ ምዕራፍ አንድ ላይ ከቁጥር 17 ጀምሮ ምንድን ነው የሚለው? በእናቴ ማዕፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ይልና ወዲያው ከስጋና ከደም ጋር አልተማከርኩም፣ ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም አለና፣ ነገር ግን ወደ አረብ አገር ሄድኩ ይላል። ወደ አረብ አገር ሄደ፣ እንደገናም ወደ ደማስቆ ተመለስኩ ይላል። ስለዚህ ዛው ደማስቆ እያለ ኢየሱስ እግዚአብሔር ልጅ እንደሆነ ከመሰከረና ለጥያቄዎች መልስ ከሰጠ መልስ ለሰጡት መልስ ካሳጣቸው በኋላ ከዛስ አሁን የበለጠ ማደግ አለበት፣ ይሄ ሰው። እግዚአብሔር ብቻውን ሊያስተምረው ፈለገ፣ ወደ አረብ ሀገር ወሰደው። ስምሪት የሚሄድ ሰው ነው። ይሄ ሰው ዝም ብሎ አማኝ ብቻ አይደለም። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ስለዚህ እግዚአብሔር በአሕዛብ መካከል ልጁን በጳውሎስ ማንነት ሊገልጥ ፈልጓል። አሁን ልጁ በደማስቆ ምኩራቦች ላይ ተመስክሮለታል። በዚህ ሰው በደማስቆ ምኩራቦች ላይ እግዚአብሔር ልጅ ነው ብሎ መስክሯል። አሁን ደግሞ የበለጠ በአሕዛቡ ዓለም ስለ እግዚአብሔር ልጅ ሊናገር ይገባዋል። አያችሁ፣ በብሉይ ኪዳን መግቦት ቢሆን ኖሮ ማንኛውም ነገር የሚነሳው ከኢየሩሳሌም ነው። ኢየሩሳሌም እግዚአብሔር ስሙን ያኖርባት ዘንድ የመረጣት ስፍራ ናት፣ ቤተ መቅደስ ያለባት ስፍራ ናት። ስለዚህ በዛ መግቦት ከሄድን እዛ ከኢየሩሳሌም ያልጀመረ ነገር በአሕዛብ ሀገር ሊሰራ አይችልም። ግን እግዚአብሔር ምን ያህል አሁን ማዕከሉን ወደ ሰማይ እንደወሰደው ለማሳየት ከኢየሩሳሌም ሩቅ ቦታ ላይ በአረብ አገር ባሉ አካባቢዎች ላይ ለብቻው ጊዜ ወሰደ። እንግዲህ ምን እንዳደረገ፣ እንዴት እንዳሳለፈ አናውቅም። ቅዱሳት መጽሐፍትን እያነበበ እየጸለየ ይሁን ምን እግዚአብሔር ይወቀው። ብቻ ግን ይህ ሰው ሶስት ዓመት ከጨረሰ በኋላ እንደገና ወደ ደማስቆ ይመለሳል። ከተመለሰ በኋላ ነው አሁን ያንኑ የእግዚአብሔር ልጅነቱን መስበክ ቀጠለ። የእግዚአብሔር ልጅ ነው፣ ክርስቶስ ነው ማ ያን የተሰቀለው ከሙታን ተነስቶ በእግዚአብሔር ቀኝ አለ። ለእኔም በመንገድ ስመጣ ታይቶኛል። እርሱ የእግዚአብሔር ልጅ ነው፣ እውነት ነው፣ እርሱ ክርስቶስ ነው እያለ ቀጠለ ስብከቱ። ስለዚህ ይገደል ብለው ወስነው ተማከሩበት ይላል ሳውል ግን ሀሳባቸውን አወቀ። ይገድሉትም ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠባበቁ ነበር፣ ይልና ደቀ መዛሙርት ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት፣ ይለና በሁለተኛው ቆሮንቶስ ምዕራፍ 11 ላይ ከቁጥር ሰላሳ ስጀምር ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል። በደማስቆ አርስጦስ ከተባለ ንጉሥ በታች የሆነ የሕዝብ ገዥ ሊይዘኝ እየወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበር። በቅጥሩም ባለ መስኮት በቅርጫት አወረዱኝና ከእጁ አመለጥኩ ብሎ ይሄን ጽፎታል። የጻፈው ለምንድን ነው? ትምክት የሚያስፈልግ ከሆነ የምመካበት ነገር አለ ለማለት ነው። ክርስቲያኖቹ፣ አማኞቹ ደፍረው ሪስኩን ወስደው በበር ሲጠብቋቸው እነሱ ግን በግንቡ በከተማይቱ ቅጥር ባለ በአንድ መስኮት በኩል በቅርጫት አወረዱት። ይሄንን መከራ መመኪያ ያደረገው እግዚአብሔር ይርዳን። ሌላ ቦታ ሲጽፍ ምን አለ? በመከራችን ደግሞ እንመካለን አለ። እግዚአብሔር ይመስገን። መከራ ምን ስለሚያመጣ፣ የእግዚአብሔርን ክብር ስለሚጠራ መመኪያ ከሆን በቅርጫት ወደ ታች ሲያወርዱትም ይመካል፣ ወደ ሰማይ ወደ ገነት ሲነጠቅም ይመካል። በሁለትም እንመካለን። ያ በቅርጫት ወደ ታች የወረደው እርሱ በኋላ ወደ ሰማይ በራይ ወደ ገነት የተነጠቀው ነው። ምንድን ነው የሚያስተምረን? በወንጌል ሥራ ሊደርሱ የሚችሉ መከራዎችን እንደ ውርደት፣ እንደ ተስፋ አስቆራጭ አጋጣሚ ከማየት ይልቅ መመኪያ ማድረግ። ለምንድን ነው መመኪያ የምናደርጋቸው? ከታች አንስቶ እግዚአብሔር ላይ እንደሚወስደን ስለምናውቅ በመከራ አልፈን ወደ ክብር እንደምንደርስ እርግጠኞች ስለሆነን ነው። እና እግዚአብሔር ይመስገን።